ሰላም ጤና ይስጥልን። የተከብራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላዲን ሴርነኝ አብራችን ቆዩም በኮምቦልቻ ከተማ የሚገኙ አምራች ኢንዱስትሪዎች ሀገራዊ ግብር ለማሳካት በሚያስችል የስራ እንቅስቃሴ ላይ መሆናቸውን የኢፌድሪ ኢንዱስትሪ ሚኒስቴር ሚኒስትር መላኩ አለበል ገለጹም። ሚኒስተሩን ጨምሮ የሚመለከታቸው የክልልና የፌዴራል የስራ ኃላፊዎች በከተማዋ ያሉ ኢንዱስትሪዎችንና ፋብሪካዎችን ተመልክተዋል። ባላለምይም የኢትዮጵያን አምራች ዘርፍ ኢንዱስትሪ የበለጠ ተወዳዳሪ ለማድረግና በኢኮኖሚው ዘርፍ የድርሻው እንዲያበረክት ከሀገር በቀል የኢኮኖሚ ማሻሻያ ሪፎርሙ የተቀዳ ፖሊሲ ተቀርጾለት ማስፈጸሚያ ስትራቴጂ ተነድፎለት በትግበራ ላይ ይገኛል። በዚህም ገቢ ምርትን በመተካት ወደ ውጭ በመላክ አዳዲስ ኢንቨስትመንቶችን በማስፋትና ለበርካታ ዜጎች የስራ እድል በመፍጠር በሀገር ደረጃ ውጤት ተመዝግቧል። የኢፌዴሪ ኢንዱስትሪ ሚኒስቴር ሚኒስትር አቶ መላኩ አለበልና የሚመለከታቸው የፌዴራልና ና የክልል የስራ ኃላፊዎች በኮምቦልቻ ከተማ የሚገኙ ኢንዱስትሪዎችን ተመልክተዋል። በከተማዋ ያሉ ኢንዱስትሪዎች በሀገር ደረጃ የተቀመጠውን ግብ በ የሚያሳክቡበት የስራ እንቅስቃሴ ላይ መሆናቸውን ሚኒስትሩ ተናግረዋል። በግንባታ ላይ ያሉ አዳዲስ ኢንቨስትመንቶች እጅግ በጣም ተስፋ ሰጪ አበረታች ሆነው አይቻቸዋለሁ። ሁለተኛ ደግሞ በስራ ላይ የነበሩት ከዚህ በፊትም ሲያመርቱ የነበሩ ኢንዱስትሪዎች የሚቀጥሩትን የሰው ኃይል ቁጥር ጨምረዋል፣ የምርት መጠናቸውን አሳድገዋል፣ የኤክስፖርት አቅማቸውንም እንደዚህ አጠናክረዋል። ስለዚህ ገቢ ምርትን በመተካትም ኤክስፖርትን በማሳደግም አዳዲስ ኢንቨስትመንቶች ለስራ በማስገባትም ነባሮቹ በማስፋትና ተጨማሪ ስራ እድል በመፍጠርም በኩል በጣም ጥሩ ስራ እየተሰራ ነው። ኢንዱስትሪዎቹ እያጋጠማቸው ያሉ የአገልግሎት የኃይልና የፋይናንስ ችግሮች በየደረጃው እንደሚፈቱም የኢንዱስትሪ ሚኒስትሩ አቶ መላኩ ገልጸዋል። እዚሁ ኮምቦልቻ ከተማ ላይ ትልቅ የኃይል ማስፋፊያ ስራ እየተሰራ ነው። ይሄ በሚቀጥሉት ሶስት ሳምንታት ሙሉ በሙሉ ተጠናቆ ኢንዱስትሪዎቹ ቀጥታ ከሰብስቴሽን ኃይል የሚያገኙበት ሁኔታ እንዲፈጠር ተነጋግረናል። ከዚያ በኋላ ደግሞ ከአንድ ዓመት በኋላ ዘላቂ የሆነ የ400 ኬቪኤ የኃይል አቅርቦት ስራ ከባህር ዳር በሚመጣ ትልቅ መስመር መፍትሄ የሚያገኝ ይሆናል ማለት ነው። በፋይናንስ አቅርቦት በኩል አጥጋቢ ነው የሚል አስተያየት የለንም። አጥጋቢ አይደለም። እንደ ሀገር የተቀመጠ ፖሊሲ አለ። በዚህ ዓመት ብቻ አጠቃላይ እንደ ሀገር ከሚቀርበው የሎን ፖርትፎሊዮ ከብድር አቅርቦት ውስጥ 18 ፐርሰንት የሚሆነው ለማኑፋክቸሪንግ ኢንዱስትሪ እንዲሆን በቅር ተይዞ ነው እየተሰራ ያለ። ይሄ ማለት ብዙውን ችግር ሊያቃልል ይችላል። ነገር ግን በሂደት ይሄ በጣም እያደገ በአምስት አመቱ መጨረሻ ወደ 24 ፐርሰንት እንዲያድግ ነው የሚፈለገው። አማራ ክልል ለአምራች ኢንዱስትሪውና ኢንቨስትመንት ዘርፉ ሰፊ ጸጋ ያለው መሆኑን ያነሱት የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በበጀት አመቱ ይህን ታሳቢ ያደረገ እቅድ መታቀዱንም ጠቁመዋል። በአምራች ኢንዱስትሪም በኢንቨስትመንት ዘርፍም ከ4 260 በላይ አዳዲስ ኢንቨስተሮች ወደ ክልላችን መጥተው ኢንቨስት እንዲያደርጉ ይጠበቃል ከካፒታልም ማኳያ ከ620 ቢሊዮን ብር ካፒታል ያስመዘግቡ ባለሀብቶች ወደ ክልሉ መጥተው ኢንቨስት እንዲያደርጉ በቅድ ተይዟል። ለዚህም በቅድመ ዝግጅት ምዕራፍ በየደረጃ ካለው መዋቅራችንና ባለድርሻ አካላት ጋር ተገቢው መተማመንና ውይይት ተደርጓል። በከተማ ያሉ ኢንዱስትሪዎች ለሀገር ከሚያበረክቱት ሁለንተናዊ ፋይዳ ባሻገር ከአስር ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠራቸውን የገለጹት የኮምቦልቻ ከተማ ከንቲባ ሙሀመድ አምን የሱፍ ከተማዋ አሁንም በአምራች ዘርፍና በተለያዩ የኢንቨስትመንት አማራጮች ለሚሰማሩ ባለሀብቶች ምቹ ሁኔታ ስለመኖሩ አንስተዋል። እንደራሱ ሀብትና አድርጎ የሚያይ የሚንከባከብ ኅብረተሰብ አለ። ይሄ አንዱ አቅማችን ነው። ሁለተኛ ደግሞ አሁንም ኮምቦልቻ በተነጻጻሪ በመሰረተ ልማት የተሻለ ነው። ከዚህ የበለጠ መሰራት አለበት። ግን አሁንም ለኢንዱስትሪ ምቹ የሚያደርጓቸው የፌዴራል ተቋማቶች እዚሁ በቅርብ አገልግሎት እየሰጡ ነው። ለወደብ ባለን ቅርበት የተሻለ በተለይ ኤክስፖርት ላይ ሮ ማቴሪያል ኢምፖርት ለማድረግ ኤክስፖርትም ለማድረግ ርቀቱ አጭር በመሆኑ ትልቅ ተጠቃሚ ያደርጋል። ለከተማችን ለኢንዱስትሪ ተብሎ የተዘጋጁ መሬቶች አሉ። ከሁለት መቶ ሄክታር በላይ አሁን አዘጋጅተን እየጠበቅን ነው መጥተው ኢንቨስት ቢያደርጉ አትራፊ ይሆናሉ ብለን የከፍተኛ ትምህርት ተቋማት ብቁ መምህራንን ለማፍራትና የትምህርት ጥራትን ለማስጠበቅ እየሰሩ መሆኑን የአማራ ክልል ትምህርት ቢሮ አስታወቀም። ቢሮው በክልሉ የሚገኙ የከፍተኛ ትምህርት ተቋማትን የመጀመሪያ ሩብ ዓመት የስራ አፈጻጸም ግምገማና የ2018 እቅድ ላይ ውይይት አካሂዷል። አንተነህ ጸጋዬ ተጨማሪ ዘገባ አለው። የከፍተኛ ትምህርት ተቋማት ብቃት ያለው መምህር በማፍራትና የትምህርት ጥራትን በማረጋገጥ የማይተካ ሚና አላቸው። ይህንን ዓላማ በማሳካትም አስተያየታቸውን ለአሚኮ የሰጡ የደብረ ብርሃን መምህራን ትምህርት ኮሌጅ ዲን ዶክተር መባፈጠንና የደሴ መምህራን ትምህርት ኮሌጅ ዲን ዶክተር ሐሰን ወርቁ የተከናወኑ ተግባራትን ያነሳሉ። መማር ማስተማር፣ አለ ጥናትና ምርምርና የማህበረሰብ አቀፍ አገልግሎት የመስጠት ተልእኮ ለኮሌጃችን የተሰጠ ነው። እነዚህን ተግባራት መንግስት በሚመድበው ውስን በጀት ብቻ መወጣት ስለማይቻል በተለያዩ አማራጮች ገቢ የምናዳብርበትን ሁኔታዎች እያመቻቸን ነው። የስነ ጥበባት መምህራን የሚሰሯቸው ከዚያም በተጨማሪ ደግሞ ከመማር ማስተማሩ ጋር ተያይዞ ተማሪዎች የሚሰሯቸው ስራዎች ናቸው። የተጎበኙት ቅድመ አንደኛ ደረጃ ትምህርት ቤትን ነው ቀደምት ከመሆኑ ጋርም ተያይዞ ብዙ ቁሳቁሶችም ከቁሳቁስም ከሶፍትዌር አንጻር የተሻለ እንደሆነ ነው እነሱ አስተያየት የሰጡ የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ ተቋማቱ የገጠማቸውን ችግር ተቋቁመው የትምህርት ጥራትን በማስጠበቅ የተለያዩ ችግር ፈቺ ጥናትና ምርምሮችን በማድረግና በማህበረሰብ ተሳትፎ ውጤታማ ተግባራትን ማከናወናቸውን አብራርተዋል አዲሱ ስርዓተ ትምህርት ከተጀመረም በኋላ የዲግሪ መርሃ ግብርም እንዲጀምሩ ስላደረግ ናቸው አሁን በዚህ አመት የሚመረቁ አራት አመት የሆናቸው የድግሪ መምህራን ሰልጣኞች አሉን። ሳኒወር የተመረቁትን ጨምሮ ከ8800 በላይ መምህራን እስካሁን እያሰለጠኑ ያሉበት ሁኔታ ነው ያለው። አሁን በዚህ በ2018 በጀት አመት ደግሞ ለየት ባለ መንገድ የስራና ተግባር መምህራንን ጨምረን በጥቅሉ በዲፕሎማና ና በድግሪ ከ5000 የሚሆኑ ሰልጣኞችን በዚህ አመትም ሁሉም ኮሌጆቻችን ተቀብለው ያስተናግዳሉ። በዚህ አመት የሚመረቁትና ከ ሶስት አመት እና ከአራት አመት በኋላ የሚመረቁ መምህራንም የክልሉን የመምህራን ክፍተት በመሙላት ከፍተኛ አስተዋጽኦ አላቸው ብሎ መውሰድ ይቻላል። ኮሌጆቹ የገጠማቸውን የገንዘብ ጥረት ለመቅረፍ ቢሮ ጥረት እንደሚያደርግ የገለጹት አቶ ደምስ ለቀጣይ ስራዎችም አቅጣጫዎች መቀመጣቸውን ተናግረዋል። ለተቋቋሙበት አላማ ብቁ ሆነው መገኘት እንዳለባቸው፣ በጊዜ ሂደት የራሳቸውን ሀብት የራሳቸውን ገቢ እያዳበሩ እንዲሄዱ የሚገጥሙ የትምህርትና ስልጠና ዘርፉ ላይ የሚገጥሙ ችግሮችን ደግሞ በጥናትና ምርምር ድርጊታዊም መሰረታዊ ጥናትና ምርምር በማድረግ በጣም በርካታ ጥናትና ምርምሮች እየተካሄዱ ነው ያሉት፣ እነሱ ብቻ ሳይሆን በየዞኖቹ በየወረዳዎቹ ያሉ መምህራን የሚያደርጓቸውን ጥናትና ምርምሮች ጭምር እየገመገሙ ደረጃ እየሰጡ እንደ ችግር ፈችነታቸው እያበረታቱ እንዲሄዱ ለማድረግ አቅጣጫ አስቀምጠናል። የአማራ ክልል ትምህርት ቢሮና የከፍተኛ ትምህርት ተቋማቱ በበጀት አመቱ በጋራ የሚሰሩበትን የስምምነት ሰነድ ተፈራርመዋል። ለልጆቻቸው ደረጃውን የጠበቀ ትምህርት ቤት በመገንባቱ መደሰታቸውን በደቡብ ወሎ ዞን የአልቦኮ ወረዳ ነዋሪዎች ተናገሩም። ዶክተር አረቡ ጠዋሂር ባቋቋሙት ፋውንዴሽን በወረዳው ያስገነቡት ትምህርት ቤት ተጠናቆ ለአገልግሎት ክፍት ሆኗል። ግንባታው ከ26 ሚሊዮን ብር በላይ ወጪ እንደተደረገበት ተገልጿል። ተጨማሪውን አብረን እንከታተል ነዋሪነታቸውን በአሜሪካ ያደረጉት ዶክተር አረቡ ጧሂር ልጃቸው ሳራ አረቡ ጧሂር በመኪና አደጋ በ10 ዓመቷ ሕይወቷ በማለፉ የእርሷን ራዕይ ተግባራዊ ለማድረግ ሳራ ጧሂር ፋውንዴሽንን በማቋቋም በተወለዱበት በአልብኮ ወረዳ ደረጃውን የጠበቀ ትምህርት ቤት ከ26 ሚሊዮን ብር በላይ ወጪ በማድረግ አስገንብተዋል። አስር ክላስ ሩም አለን፣ ቱ ብሎክስ ላይብራሪ አለ። እንዳያችሁ ትልቅ ላይብራሪ ነው። አይሲቲ አለ። አይሲቲ ኮምፒውተር ኦንላይን አገልግሎት ሌሎችንም ቴክኖሎጂ ያመረተቻቸው ውጤቶችን እዚህ አምጥተን ልጆቹ እንዲማሩ እናደርጋለን። የኔክስት ስቴፓችን እሱ ነው። እኛ የምናምነው ፕሪስኩል በደንብ ተዘጋጅቶ ልጆች በደንብ መማር አለባቸው ብለን እናስባለን። ምክንያቱም ያ መሰረት ነው ለአንድ ተማሪ። አሚኮ ያነጋገራቸው የአካባቢው ነዋሪዎች ለልጆቻቸው ደረጃውን የጠበቀ ትምህርት ቤት በመገንባቱ ደስተኛ መሆናቸውን ተናግረዋል። በጣም ደስ የሚል ነገር ነው። እኔ ራሴ ዘጠና ክፍል በደርግ ተምሬ ነበረ ቶ አልባሳት፣ ጎማ ጫማ፣ ምናምን እያደረግን ስለ አልባሳት ጉዳይ እንኳ እጥረት ነበረን። አሁን ሳ ምን አክል ሪንጃ እና መሰግናለን በጣም ደስ የሚል ነው። በጣም ደስ ብሎናል የትምህርቱ በመሰራቱ የበለድ ደግሞ እንደሚያደረግልን በጣም ተስፋ አለን። አላ ይስጥልን። በጣም ነው እና ባለፈው አመት 228 ትምህርት ቤቶች በዞኑ መገንባታቸውን የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው ነው ሀበራ ተናግረዋል። በጣም ንቅነቅ በመፍጠር ወደ 228 ትምህርት ቤቶች ላይ በበጀት አመቱ ግንባታዎችን አካሄደ። እንግዲህ ዋናው ግብአቱ እና ስራው ህንፃውን መገንባት አይደለም፣ ተማሪዎቹ ከዚ በኋላ ምን በጥራ በትምህርት ጥራት ላይ ምን ለውጥ መጣ የሚለውን ፓርትነር ኢዱኬሽን የሚሰራው በዚህ ላይ ነው። ሰባ በመቶ የሚሆነው የትምህርት ቤት ግንባታ ወጪው በሳራ ጧሂር ፋውንዴሽን እንዲሁም ቀሪው በማህበረሰቡና ና በወረዳው ትብብር መገንባቱን የጠቁሙት የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ደምስ እንድሪስ በቀጣይም ከአገር አካላት ጋር በመተባበር በተለያዩ አካባቢዎች ትምህርት ቤቶችን የመገንባት ስራዎች እንደሚከናወኑ ገልጸዋል። ተማሪዎች ምቹ ሆኑ የትምህርት ቤቶች ተገንብተውላቸው እየተማሩ ነው ብሎ መውሰድ አይቻልም። ከዚህ አኳያ ይሄ ዶክተር አረቡ ይሄን ችግር አይቶ የተወለደበትን አካባቢ መርጦ በዚህ መንገድ በውስን ገንዘብ በትንሽ ጊዜ እና ጥራት ያለው ግንባታ አስረክቦ በማየቴ በጣም ደስተኛ ነኝ። እንዲህ አይነት ግንባታዎች እንዲህ አይነት ፓርትነር አጋር አካላትን እያፈላለግ ችግር ወዳለባቸው አካባቢዎች ላይ እየሄዱ እንዲገነቡ እናበረታታለን። በጣም በርካታ ስራ እየተሰራና እየተገነቡ ያሉ ትምህርት ቤቶች ስላሉ እነሱን አጠናክረን እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን ከዜናዎቹ ጋር ስለሀዲን ሳይድ ቆይታ አደረግኩኝ በያላችሁበት መልካም ጊዜም